ጁማ ነው ዛሬ። ምሳሳነ እኔ የፈለክበት ብላ። ጁማ ነው አንተ። አይምሮህ ምንድን ነው ያበላችሁ? ስለምታስቂ ነው አሁን እየሳኩ እኔ ሞቼ ነው የምመጣው። ሞቼ ሬሳ መጣ የሆነ እስኪ ማነው ወንድ አስገድዶ ወስዶ አንቺ ቤት የሚወስደኝ መቶ ስ እኔ ጋር ይዞ መቶ ለማግባባት እንኳን የሚሞክር እኔ አለቃትም። በአካል ሌላ ላገኛት እንጂ እኔ ነጫጫት አለሁኝ። ይሄ ማን ጭንቅላት ተደፍኗል፣ ምን እንደዘጋው አላውቅም። እሷን ነው መሰለ መሀል ላይ አምጥቶ ማሰቢያ ና ማሰቢያው መሀል ያስቀምጧል። ዛሬ ደግሞ ምን ብሎ መጣ። ልሳቅ ላልቅስ ራሱ አልቅስ ራሱን የግራግብት እኔ ግራግብት እንደዚህ አይነት እንደዚህ ህይወት ግራ ያጋባኝ ህይወት የለም አሁን እንዳለሁበት ህይወት ማለት ነው። እና ወንዶች በቃ እናንተን ድሮ እንወዳችኋለን ወደዋቸው ምኮ አይሆን ይችላል ግን እንወዳችኋለን በሚሉበት ሁኔታ ነው አሁንም። ሌላው አንድ ሴት ሲያገኙ እንደዛው ነው ተመሳሳይ ነገር። የጭንቅላቱ መደፈን ነው እኮ ነው የገረመኝ የጭንቅላቱ ዝግ መሆን እኔ እዛችኛዋ ሴትዮ ቤት ምሳ ዛሬ ስራለ ልጆቹን ይዘሻለ ምሳት ሄጃ ድርስ መጫሽ ምሳኔ እሷ ቤት ሊሄድ ማለት ነው። ረንዳው ሊ በጣም ሚገርም ነገር እኮ ነው። እኒያም ሄድ መስ በግድ እየጎተተ ያውጥቶ የወስደኝ እንደሆን ልጆቼ እግራቸውን አያነሱም አይሄዱም። ሲጀመር ግን ምን አይነት አይምሮ ነው ያላቸው ወንዶች? በቃ ይሄ ማን ጭንቅላቱ ተደፍኗል። ምን እንደዘገው አላቅም። እሷን ነው መሰለኝ መሀል ላይ አምጥቶ ማሰቢያ እና ማሰቢያው መሀል ያስቀመጧት እና በጣም የጭንቅላቱ ዝግነት፣ ምን አይነት ሰው እንደሆነ ብቻ ነው አላቅም። ከዛ በግድ ሊወስደኝ ማለት ነው። ምን አይነት ሰው ነው ግን? ምን አይነት ሰው ጋር ነው እስከዛሬ የኖርኩት? እኔ ያልታየኝን ነገር ነበር እስከዛሬ ነ ያለ መቶ እስቲ እኔ ጋር ይዞ መቶ ለማግባባት እንኳን የሚሞክር እኔ አለቃትም በአካል እኔ ዳገ ላገኛት እንጂ እኔ ነጫጫት አለሁኝ። የበሰለ ህይወት ውስጥ ገብቶ የበሰለ መብላት ቀላል ነው የመስላቸው ሴቶች ያላችሁ በዚህም አጋጣሚ ታየዋለች። ቪዲዮ እንደምትከታተል ሰምቻለሁ። ታያለች፣ ሁሉንም ነገር እያየች ነው ብለውኛል። የምትስቀው ስለምታስቂኝ ነው አሁን እየሳኩ የማወራው ማለት ነው ይሄ ቪዲዮ ስለምታዩ ስለማቅ እኔ መጥቼ አንቺ ቤት ቁራሽ እንጀራ አልበላም ሞቼ ነው የምመጣው ሞቼ ሬሳ መጣ ይሆናል እስኪ ማን ነው ወንድ አስገድዶ ወስዶ አንቺ ቤት የሚወስደኝ ይህ ነው ትልቁ ዳቦ ለይቶናል የድፍረት ድፍረት እኮ ነው አንቺ ምራስበሽ ነው መቼም ይዛሀት ናብለሽ ነው አትጠራጠሪ ሶስተኛ የሚያመጣ ድሻ እሱ በእንደዚህ አይነት ሁኔታው ግን ሁለተኛ ምት መት ሴቶች የምትገርሙ ፍጥረቶች ናቸው። ዘናችሁ በቃ ሁሉንም ነገር ተሰራርቶ እንትን ያለበት ቦታ ላይ ገብታችሁ አለቃ አለቃ የሚያጫወታችሁ ነገር አለ። እኔ እሱ ይዞኝ የሚመጣው እኔ ውሃ ነኝ። እን በዚህ ጂ ስባል ሄድ እንደዛ ቢሆንማ እስከዛሬም ድረስ እንደዚህ እልሄ እዚህ ባላደረሰኝ። እና አንቺ ራሱ አይምሮች ድፍን ነው። ከሰማሽኝ ማለት ነው ቪዲዮ ታይዋልሽ፣ ደግሞ እርግጠኛ ነኝ። ምን አይነት ሴት ነሽ ንገሪኝ እስኪ፣ ምን አይነት ሴት ብትኝ ነው? እኔ በጣም የለፋውበት ህይወት ነው ይሄ ህይወት አሁን አልፈልገውም። በእርግጥ ትችልሻል። ስማ፣ ምን እየጠበከ ባልሆነ ልጆቹ ከትምህርት እስከሚመጡ እንዴት አይነት ድፍረት ነው ከዛ በላይ

ነገራን ተምን ትበላለ ማለት በምን አይነት ድፍረት ነው? እሷ ትሄዳለች የምትለኝ፣ ልጆች ይሄዳሉ የምትለኝ፣ አታበሳጭ ነው። ሳሪ ምን መጣሳጭ ነው ነው የፈለክ ብብላ ቆንጆ ማለ ዛንቺ አንቺ መሄድሽ ግዴታ ነበረ። ግን እምቢ እምቢ ካልሽ አላባ ብልሽም አልለምንሽም። እነሱን ልጆችን አንተ ከቤት ይዘህ ትወጣለህ ልጆችን አላህ ሁሉም ነገር መረጃ አለው። መረጃ የሌለው መስሎሃል? የምን መረጃ ነው? ሁሉም ነገር ነው የምታደርገው ነገር፣ ሁሉም ነገር እኔ አሁን እኮ አንቺ ሁለት ሶስት የሚያገቡት ያብዳሉ መጨረሻቸው ምናምን ሲባል ሰንተኛ አንተ ነህ የምታብደው አይደለም እንደው ቢዚ ላድርገው በዚህ በቃ የሆነ በቃ ተሰላችቶ እኔ ጋር እንድትመጣ እኔ ጋር እንድትመጣ በዚህ ምናምን እኔ እንዲህ እሱ አንተ ቻታችን ገብቻ ልኖር ምናምን እያደረግን አንተ እኔ ጋር እንድትኖ- አንተ እኮ ከሄድኩ ቆየህ እኮ እኔ አንተ ናቸው አንተ ነው የሚመስል ሌላ እንደውም ሌሎች አንተ ነው የሚመስሉ ብዙ እንትኖች ሰዎች ሰርቼ እሰጣታለሁ እኔ ባለህ ሥራ እንትን አታስ- አስታክፉራለሀ

አንድ ልጅ ከዚህ ከቤት ይዞ መውጣት አይችልም። እኔ ምርር አለኝ። አሁን ውስጥ እንደሆነ ምን እንደምሆን ምን እንደሚሻለኝ አላውቅም። አንድ መፍትሄ የምለው ነገር የለኝም። በቃ እኔ አሁን በአሁኑ እርዳታችን ነው የምፈልገው። ምን እንደማደርግ ምን ግራ ና ያለ በቃ